ጋይ ዛሬ በገኒ ቤት ተገኝቻለሁ። ጅቡቲ ምናምን ምናምን ጅቡቲ ምን መስመር ያላችሁ የሹፌር ባሪ ያሏችሁ ተንከባከቡ። እንደዚህ የበረሃ ከሰል ያመጡላችኋል። ልንጀሮ ድድ የመሰለ ከሰል የሚያመጣው ከሰሉን እኔ ባል እኮ የለኝም። ብሬ ነው የሚያመጣ። የለው የበረሃ የተመረመረ ወርጅን አሉ። አወልጀባ አወልጀባ፣ እናቴ ወርጀባ፣ ጀባ ጀባ ጀባ ጀባ። እንደግ ደጉን አምጣው፣ ክፉ ክፉን አርቅልን። አምን አባባዬ፣ እማማዬ፣ አንቱዬ፣ አምጣልን፣ ክፉ ክፉን አርቅልን። ለባሎቻችሁ የዶሮ ዓይን የመሰለ ቡና አፍሉ ስትይ ነበር። እንዴት ነው እና ታዲያ? አክረረ ቡና እናቴ ሽረለኛ ቡና በቀዩ ነው። እንደዚህ እረ አጠጣጥሽ ያስደነብራል። ቀስ ቀስ ውይ ውይ በሰላም ነው። አሳሳብሽ ሁላ ያስደነግጣል። እንዲህ በጣም ደግ ደጉን ያምጣላቸው። ከፍለ ሀገር ሹፌ ባህሪ ያላችሁ ባሎቻቸውን ተንከባከቡ። መከራ አይተው ነው። ከስንት መከራ ወጥቶ ነው። ይሄ ኦርጂናል ከሰል የመላ የበረሃ ከሰል የሚያመጡት። እኔ አንድ ወዳጅ ነች እና እንደዚህ ያመጣችልኝ። እናቴ ትንሿን አድርጌ እናቴ የበረሃ ከሰል እዚህ። ስለዚህ ገኒ፣ የከሰልም ኦርጂናል አለው እንዴ? ሰምቼ አላቅም ነበር፣ የልብስ ብቻ መስሎኝ ነበር። እኔ እኮ ቡና ከጠጣሁ ያው ታውቂያለሽ የቡና ፍቅር በጣም እንዳለብኝ